የተወደዳችሁ ቤተሰቦቻችን ኦርቶዶክሳዊያን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት የምንመለከተው አንድ ጉዳይ አለ። እሱም ከዘማሪት ዮርዳኖስ ጋር የተገናኘና በተለይ ወንድማችን ዘመድኩንን ጨምሮ የተለያዩ አካላት ያጋለጡትን ጉዳይ ነው የምናነሳው። ምንድን ነው ዘማሪት ዮርዳኖስ የገጠማት የሚለውን ሀሳብ በስፋት እናነሳለን። ይህን መረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ ለመላው ዓለም በማዳረስ ኦርቶዶክስ ያጋርነታቸውን ትብብራችሁ እንድታሳዩን ነው በፍጹም ትህትና የምጠይቃችሁ። በመሆኑም መረጃውን አዳርሱልኝ እያልኩኝ በቀጥታ ወደ ቪዲዮ መረጃዎቻችን አመራለሁ። እንግዲህ እኔ እና እሱ ሚዛን ላይ የምንቀመጥበት ሁኔታ ላይ ነው። እሱ እውነተኛ አንደኛ ያኔ እንዳልናገር ከታፈንኩኝ ድጋሚ ብናገርም ከዘመናት በኋላ ከአመታት በኋላ ብናገር ምን የከረመ ነገር ስለሆነ ትኩስ ነገር ካልሆነ ማንም ዞር ብሎ ሊያሽ ይችላል። ያሰጡት አብዛ ስለዚህ ዝም አልኩኝ። አባቶች ጋር ሄድኩ። በሰዓቱ ግን ነፍሳቸውን የማረ ምዝዋቡን አረጋዊ የስላሴ ድን ነበሩት። እሳቸው እሳቸው ጋር ገብተው አገልጋዮች በጣም እኔ የቅርብ የነበሩ አገልጋዮች ሄደው ተናግረው ተናግረውበት ነበረ። አባታችን የአንድን ሕፃን ህይወት አበላሽቶ እሱ ሊመረቅ ነው ተባለ። ሄደው ክስ ሲያቀርቡበት ሌሎቹ ደግሞ እሱ ግን የሆኑት አባታችን፣ እውነት ያልሆነ ነገር ያልተረጋገጠ ነገር ነው ብለው ተመርቀው እንዲወጣ ተደረገ ማለት ነው። ተድበስብሶ እንዲቀርብተድበስብሶ እንዲቀርብ። ከዚህን ያህል ዓመት በኋላ ለምን ወጣሽ ለሚሉ ሰዎች ምን በምት መልሽላቸው? መልካም ለምን ወጣሽ ለሚለው ጥያቄ የልጄ ማንነት የልጄ ህልውና መጠበቅ ስላለበት የአባትነት ግዴታውን እንዲያደርግ ይሄ ልጅ ደግሞ አይምሮ ልቡ እንዲታገል እንዳልኩሽ ሌሎች ልጆች አባታቸውን አቅፈው ሲሄዱ ከአባቶቻቸው ጋር ሲጫወቱ እቀናአለው ብሎኝ ይሄ ለእኔ ትልቅ ሞት ነው። ሞት ሞት ሞት ሞት ነው። ተሟግቼም ወድቄም ተነስቼም ቢሆን የልጅን ህልውና የልጅን ስብእና እና ካላስጠበቅኩኝ ሞት ነው ለእኔ። በቃ ሞት ይሻለኛል። ሁለተኛ ሞት እንደሆነ ነው የምቆጥረውና የመጀመሪያው እንደዛ ካደረገ በኋላ ዝም በማለት እራሴን እንደ ሞትኩ ቆጥረዋል። ልጅነቴን እርግጥን ያደረገው የልጅነት ክብሬን እንደሚተፋው ምራቅ መሬት ጥሉን የረገጠው ተማሪዋ መጣች። ከዛ በኋላ ጥያቄ አቀረበች። ወንድማችን ገሌ ያቆን ደበበ ስጢፋሮስ ሐሙስ ስርአተ እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለታለን። ሚስት ያመጣችው እሷ ናት። እህታችን ዘማሪት ፋንቱ ናት፣ ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አልኩኝ። ማንን ነው የሚያገባው? አ አይ፣ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሏል፣ ራሱ ደበባ ጥቅም አሜት አለ። አንተ ያስወለድካትን ዮርዳኑስ ኔት አድርገ ነው ደግሞ ካህን ዲያቆን ክህነት ልትይዝ ነው፣ እና ይህ ዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺ ይህን እያወቅ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ አንትሽ በጣም ለዘመናት ተቀይሜያት የነበረውን ነው ምረጋቸው ከሱ ብሶ ይህንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበር ምን በዚህም ውስጥ የለውበት ምን ልጅቷ እንዳትከሳ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተ ሜጅህን ይስጥህ። አንቺም ደግሞ ፋንቱን ወልደሽ አግኝው፣ በልጆችሽ አግኝ። ዘማሪት ፋንቱ ወልዴ በጣም ጋፋ ዘማሪ፣ ጥንታዊ ዘማሪ ነች። ለዚህ ለደፈረ ለተባለው ሆቴል ደ ኮስት ዲያቆን ከደፈረ በኋላ ድቁና የሚባል ነገር የለም። ለዚህ ሰው ሚስት አመጣችለት። ታዲያ የሚያናደሩ ነገር እሱ አይደለም። ሚስት ያመጣችለት ግን ከዚህ በፊት አስረግዞ ያለ ዘማሪት ዮርዳኖስን አስረግዟት እንዳለ እና እንደሚንከባከባት ግን ታቅ ነበር። የሚያናደው ነገር እሱ እያወቀች፣ ይህ ሰው አፀንሶ ያለ ሰው እንደሆነ እያወቀች ነው እንግዲህ እሷ ሌላ ሚስት አመጣችለት። ምን ያህል ተገቢ ነው እዚህ ነገር የምናወራው ነገር? ምክንያቱም ታላላቅ ሰዎች ሆነው ነገር ግን የህፃን ሲደፈሩ መጮህ ሲገባቸው ሲደፈሩ መጮህ ሲገባቸው አገልጋዮ ሲደፈሩ መጮህ ሲገባቸው ሲደፈሩ መጮህ ሲገባቸው ጭራሽ ከቨር ማድረግ የሚችሉ አይነት ደረጃ ሲደርሱ ግን ከባድ ነው የሚሆነው ለማንኛውም ዘመርኩ የሚለው ነገር እንስማ ምናምን ሲሉ ጥያቄ አለኝ ማንን ነው የሚያገባው አልኩኝ አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው እሱም ቁጭ ብሎ ለእራሱ ደበባ አሜታ ነ አንተ ያስወለድካትን ኢዮርዳኖስ ኔታ ድርገ ነው ደሞግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና ይሄ ዝሙት አይሆንብህ ወይ? ይሄ ማፍረሳ ያመጣብህም ወይ? አንቺስ ይሄን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ፣ እንግዲህ ስሞኝ ፋንትሽ ወይ ደሞግሞ ዘማሪት ፋንቱ ወልዴ እንዲህ እየተናገረች አለችው። ስለ ዮርዳኖስ ነው ማንም ቀሚሱን እየገለበ እየሰጠ አይነት ነገር ንግግር እየተናገረች ነው ያለችው። ብዙም ጊዜ ትልልቅ ናቸው ብለን ያከበርናቸው ሰዎች ቀረብ ብሎ ሲያዩአቸው ግን እንዲህ የወረዱ የተዋረዱ ሆነ ውስጥ አገኘኋቸው። በጣም ያናዳል። ሴት ልጅ ያላት ሴት ራሷም ሴት ሆና ነገር ግን በሴቶች አይጨክና፣ ግን ለማንም ራሷን ገልባ ለሰጠ ሴት ብላ መናገር ያክል ደረጃ ድፍረት መድረስ ግን እንዴት ያለ ከባድ ነገር እንደሆነ አሰቡት። በዛ ላይ አስገድዶ ደፍሮ ልጅ እያለው እንደሆነ እየታወቀ

አለች እኔ ብድግ ብዬ ምን አልኩኝ በዚህ ህብረት አልተባበርም በዚህም ውስጥ የለውበትም ልጅቷ እንዳትከስ አድርጌያለሁ ምክንያቱም አንተ ፍርድ ቤት ስትሄድ ቤተ ክርስቲያኗ ናት የምትሰደበው እና እንግዲህ ከዚህ በፊት ጊዮርዳኖስ ስትናገር የነበረው እንዳልከስ ያደረጉ ብዙ አገልጋዮች አሉ ክልክላኛል ይሄም ደግሞ የሆነበት ምክንያት ደግሞ የቤሳን ስም ላይጠፋ ነው የሚል ነገር ነበር ግን ልጅቷ ግን የቤሳን ስም አለጠፋም ብላ እስካሁን ድስ ግን ልቧ ተሰብረ ግን ቁጭዋል

የሳን ስም የተዋረደው ስሙ አለመውጣቱ ወይ ደግሞ አለመነገሩ ሳይሆን ያ ዲያቆን ተብሎ ቤተመቅደስ ገብቶ የሚያገለግል ሲሆን ግን ያኔ ነበረ የሳን ክብር የሚወረድ የነበረበት ያኔ ነው፣ ቤተሳን ክብሯ መቅደሶ ተደፍሮ የዛን ጊዜ ነው አስገድዶ ደፋሪ ልጅ ያለው ክህነቱን ያፈረሰው። ወደ ክሊስ ያገባ ዝም ማለታቸው ግን ከዛ በላይ ከባድ ነገር የለም ዝም ማለታቸው ማለቴ አልተናገርክም እያልኩኝ ሳይሆን አለማጋለጣችሁ፣ ይፋ አለማድረጋችሁ፣ ለክስ እንዲበቃ አለማድረጋችሁ አንዱ ችግር ነው ብዬ አስባለሁኝ። እዛ የሚሰማው መናፍቁ እዛ የሚሰማው ምኑ ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተ ሜጅን ይስጥት። አንቺም ደግሞ ፋንቱን ወልደሽ አግኘው በልጆችሽ አግኘ። ህፃናት ልጅቷ ግፍን የተፈጸመባት አመሰግናለሁ። ይህል ተነስቼ ሄድኩኝ ማለት እንግዲህ አብዛኛውን ጊዜ ለማድረግ የሞክረው ነገር ተናግሯል፣ ግን በቂ አልነበረ በቂ አልነበር። አንዳንድ ሰዎች የመጀመሪያቸው ላይሆን ይችላል። ዛ ነገሮች በነገራችን ላይ ዘማሪ እህታችን ፋንቶም፣ ያው ከዚህ ጉዳይ ጋር ስምሽ እየተነሳ ስለነበረ መተሽ ክሊር ማድረግሽ ተገቢ ነው። በጣም እንወድሽም እና ከብረሽ ታላቅ እህታችን ነሽ። እኔ ያለኝ ኮሜንት እስካሁን የተባለው ነገር ሁሉ ልክ ነው። እንግዲህ በዚህ ጉዳይ ስሙ እየተነሳ ያለው ወንድማችን የሚጠበቅበትን አትሊስት ከዚህ በኋላ እንኳን የሚጠበቅበትን ቢያደርግ ደስ ይለናል። እንደው ክህነቱ መንፈሳዊነቱ ሃይማኖቱ ቀርቶ እንደሰው የሚጠበቅበትን እንዲያደርግ የምንችለውን ሁሉ እናድርግ፣ የምንቀርበውም ሰዎች። ከዛ ባለፈ ግን ዘማሪት የወርድ ሄታችንን ማገዙ ላይ ትኩረት ብናደርግ፣ እዚህ ክህነቶትን አስቀምጠው በቃ ረፈው ቁጭ በሉ እንደ አንድ ንጹሕ ታናሽ ወንድም ነግሮት ማለት ነው። አላደረጉም ካሉ ደግሞ ዴኔን ምን ችግር አለ። በነገራችን ላይ እሷ ኢትዮጵያ ሆና ልጇን ወደ ኤምባሲ ትወስዳለች። አሜሪካ ኤምባሲ እሷ ምና በአጭር ደቂቃ በአጭር ሳምንት አንድ ሳምንት ምናምን ጠዋ ተደርጎ ይለይሉታል። በቃ አለቀ። ዘመድ ካለው ኢትዮጵያ እህቶና ወንድም የእናት ያባት ልጅ ካለ ጠዋ ይደረጋል። ምን ችግር አለ? ከዛ በላይ ግን አድርገውታል። ይሄው እየተነገረውሎት ነው ምናል። ስለዚህ የወለዱትን ልጅ መካደሙ ነውር ነው፣ ማስራብም ነውር ነው። ስለዚህ ይህን እንግዲህ ከእርሶም ቼክ ማድረግ እንፈልጋለን ብዙ ነገር ምንም እንግዲህ እንደሰማችሁ ነው። ተነጋግረናል። ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማቀው ነገር የለም፣ እንዳልኳችሁ ጋብቻ በፊት ያለውን ግን እንደ አንድ እንደ ሰው ማለት ነው፣ እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገርኳችሁ ኋላ አንድ ሰው እራሱን ነው መወክል የሚችለው። ያን ሰው እኔ መወክል አልችልም። እኔ ላይ ያለውን ነገር ነው መናገር ምፈልገው እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ ንትን ያደረግኩት ይህኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት፣ በእግዚአብሔር ዘንድ ያስጠይቃል። በዚህ የተነሳ ነው ዮርዲን በሚያስፈልገው ነገር ከተቻለ ያው እንደተባለው ሌሎችም አባቶች መክሩ የምንዳለው ሌሎችም አባቶች እንትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን የወርድ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ እፈልጋለሁ ልጄ ማወቅ ይፈልጋል ስላለች ይህ ግድ ማድረግ ያው የሁላችንም መመርደበ የሁላችን ወንድም አባትም ነው። ስለዚህ ሁሉም የሚመለከተው ነገር በራሱም የሚደርስ ነው፣ እያንዳንዱ ማለት ነው። ይሄ ከባድ ነገር ነው፣ እኔ ይሰቀጥታል። ሁላችን እንኳን የወለድን ያልወለደን ቢሆን እንደሰው፣ እንደ ሰው ከባድ ነው። የተፈጸመው ነገር እውነተኛ ከሆነ ግን ያው እነ ዶክተርም አሉ ሌሎችም ሰው የተጨምረው ይሄ ነገር አላደረግኩም እስካሉ ደረሳቸው የለም። ይሄ ነገር በትክክል ቀላል ነገር ነው እንደተባለው፣ ዲ ኤን ኤን ቀላል ነገር ነው እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ በሙያው ሌሎች ሰዎችም ተጨምሩበት ራሳቸውን ነጻ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርድም ቅድም ተናግረዋለች። እኔ ከዛ ብቻ በፊት ማውቀው ነገር የለም እንደዚህ አይነት ነገር እንዳለ ምክንያቱም ምን የምኖረው አሜሪካ ነገር ነው። ግን ጠይቅ ያለው በወቅቱ ጠይቅ ያለው በፍጹም እንደዚህ አይነት ነገር አላደረግኩም ካለ አንድ ሰው ይሄ የዛ ሰው ነው አሁን እዳ በደል የሚሆነው ማለት ነው እኔ ልሸፍን አልችልም ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ ነጠቅ ለሰው ብዬ አደለም። በነገራችን ላይ የሆኑ ሰዎች እንደ ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ፣ እንዳንድ አገልጋይ ለሰው ክሊር መሆን አለበት እና ምንም እዚህ እኔን ብዙ ሰው ድር ያለው አሜሪካን የሚሆን ኢትዮጵያ ውስጥ በጣም ብዙ ሰው አቃል ጋብቻ ለብ ሰው ደስ ይለኛል። በትክክለኛ ወንድሞች በዚህ መንገድ እንዲሄዱ ነገም ልሰራበት የምፈልገው ትዳር ላይ ልጆች ላይ ነው እና በትክክለኛ ከብዙ ወንድሞች ጋር ሌሎች ምቶች ጋር በጣም በዚህ የታወኩ ነኝ። እንዲህ ወንድሞችን በዛ ኢትዮጵያም እያለሁ ከልጅነት ጀምሮ ጥሩ ሕይወት ያላቸው ጥሩ ትዳር ያላቸው ብዙ ወንድሞች ሕይወቶች አሉና ከዛ አኳያ ነው እንግዲህ ይሄ የተደረገው። ስለዚህ እኔን የሚመለከት አይደለም፤ የሚመለከተው ባለ ጉዳዩን ነው። አልነበርኩም በቦታው የወርዲም ታውቃለች። አንድ ቀንም አገልግሎት እኔ አላቅም። አንደኛ እነሱ በመጡበት ሰዓት እኔ አሜሪካን ሀገር ነው ያለሁት። ከወርዲም ጋር አንድ ቀን በአገልግሎት ተገናኝተንም አናቅም። አንድ ቀን ነው ከእሷ ጋር እንደተገናኝተን እንግዲህ ያወራ ነው ማለት ነውና በዚህ በማንኛውም ሰዓት ለመጠየቅ ያጠፋሁትም ነገር ካለ ይቅርታ ለመጠየቅ በደንብ ዝግጁ ነኝ ማለት ነው ሁልጊዜ አቦ አቦ መባሉ ወደ እንደው ራስን እንትን ማድረጉ ብዙም ጥሩ አይሆንም እንዲህ እንዲያ ነገሮች ጥሩ ናቸው ገጭ የሚል ነገር ጥሩ ነው ስናደርግ ብቻ ነው የሚፈረድብን እንጂ በማናውቀው ነገር እግዚአብሔር አይፈርድም ግን ይሄ ለምን ሆነ ብዬ አላንጎራጎርም ግን ምክንያት ክሊር አድርጌ እዚህም የመጣሁት ከዶክተርም ጋር ስናወራ በጣም የእኔን መናገር አለብኝ። ምንም የሚያስፈራ ነገር የለም። ምንም አላቅም፣ ምን ልኩ በሁለቱ የአብረው የሆኑ የገናኙ የድፈራት ምናምን እኔ አላውቅም ሲጀመር ማለት ነው። እና አልነበርኩም በቦታው። ለእሷም ነግሬዳታለሁ እሱንም ቁጭ አድርጌ ነግሬዳለሁ። የለም በፍፁም ብሎ አንድ ሰው ከማለ ያ ነገር እኔን አይመለከተኝም ነው ባጭሩ። ያ ሰው የበደለው ሰው ግን አላደረግኩም ካለ ቀላሉ ነገር በጣም ትንሽ ነገር ነው የተጠየቀው። በሆነ ትንሽ ነገር ስላችሁ በጣም ጉርሚን ብቻ እነ ዶክተር ያውቃሉ። በሆነ መንገድ ራሱን ነጻ ማውጣት አለበት። እና ሀጢያትን መሸፈን የዛ ሀጢያት ተባባሪ መሆን ነው፣ ድካም ካለ ማለት ነው። እና ወዳጅነት ሌላ ጉዳይ ነው። ይሄ ደግሞ በጣም ከባድ ነገር ነው፣ በሴቶች ላይ የሚደርስ በጣም ከባድ ነገር ነው። እኔ የሴት ልጆች እናት ነኝ። ባልሆንም እንደ ሰው ከእንደዚህ አይነት ሰዎች ጋር መቆም ግዴታ ነው። እና ለዚህ ነው የመጣሁት። ሌላም በእኔ ምክንያት ቅር ያላችሁ ቅር የተሰኛችሁ ሰዎች ካላችሁ በጣም ይቅርታ ጠይቃለሁ። ሌላም የማውቀው ነገር የለኝም። እንግዲህ አሉ የተባለውን አሉ አሉ አትስሙ፣ ምክንያቱም በሁለት ወገን መስማቱ ጥሩ ነው። እዛ ጋር ብዙ ነገር ሲባል ቅድም ከአባታችን ጋር ስናወራ ነበረ። እኔን እዚህ አይመለከተኝም ያደረገው ሰው እያለፍ አንቱ ጋር እያወቀች አላውቅም። ከጋብቻ በፊት እንደዚህ እንዳለ አላውቅም ያው ዮርዲን የነገረችኝ ከአመት ከወለደች ከአመት ምናምን በኋላ ነው ዮርዲን የሚያገኘት። በሰዓቱ ጠይቄያለሁ በፍጹም በሚል ነው። እንግዲህ ይሄ ነው ያለው ነገር። ይሄንን የምናገረው ነገም ብናገር ከነገ ወዲያም ብናገር በራሴ ጉዳይ ላይ ማለት ነው። ይቅርታ ጠይቃለሁ። ምንም የማፍርበትም ነገር የለኝም። ለዛ ነው ማለት ነው። እንግዲህ ሌላ ጥያቄ ያላችሁ ሌላ ታሪክ፣ ሌላ ነገር ለማምጣት የምትፈልጉ ሰዎች በራሳችሁ መንገድ የምትሄዱ ያው የራሳችሁ ፋንታ ነው። በእኔ በኩል ግን እህቴን ዮርዲን በተቻለኝ ሌሎች እናት ነኝ በተቻለኝ እግዚአብሔር እንደረዳኝ መጠን ለመርዳት አብሬያት ለመሆን ፈቃደኛ ነኝ። እንግዲህ ከተቻለ እነ ዶክተር ሌሎችም በህክምና ያሉ ወንድሞች ገብተው ነገሮችን ቢያስተካክሉ ደስ ይለኛል ለማለት ነው። ያው መኩርየም አለ ሌሎችም አባቶች ሰብሰብ አድርጎ ይሄ ነገር ትክክል አይደለም። ምክንያቱም በእኛ በደካሞች ምክንያት ቤተክርስቲያን መነሳት የለባትም በጣም ብዙ ከሰማንያ ሚሊዮን በላይ ክርስቲያን የኦርቶዶክስ አማኝ ባለባት በተወሰኑ ሰዎች በእኛ ደካም ስማ መጠራት የለበትም። ይሄ እናምናለው። እና ጥያቄም ካላችሁ ወደፊቱም ያልተመለሰላችሁም ካለ ለመመለስ ዝግጁ ላይ። አመሰግናለሁ። እግዚአብሔር ስጥልኝ አባቶቼ ይፍቱ። እንግዲህ በጣም አስደንጋጭም ነው፣ እጅግም ከባድ ነው። እንዲያን ነገሮች በጣም በጣም በጣም የሚያሳፍሩት አንገት የሚያስደፉት ምን እንላለን እንግዲህ። እግዚአብሔር አምላክ በጎን ቀን ያምጣ ጥሩን ዜና ያሰማን ነው ምንለው። ከዚህ በላይ የምንናገረው ነገር የለም። እናንተ የሰማችሁን ሀሳብ አስተያየቶቻችሁን እንድታስቀምጡ በፍጹም ትትና ጠይቃችኋለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።